አንተ ሰፋ ያለ ጊዜ ወሰድክበት መሰናዶ ነው አዲሱ ሰፋ ያለ ጊዜ ብቻም አይደለም ሙሉ ላፈተናም ነበረው እንዴት ማለት በዝግጅቱ ላሳትፋቸው የጠየቅኳቸው አንዳንዶቹ ምን ያስፈልጋል ለምን አይቀርም ያሉ ወገኖች ነበሩ አዲሱ እንዲህ ያለው ጉዳይ ደጋግሞ ይገጥመናል በተለያየ ጊዜ ያን አይነት የኤዲቶሪያል ውሳኔውን ቁም ነገሩ ምንድነው እንዴት ነው የሚለውን ጥያቄ ለመጠየቅ ስራውን የሚሰሩ ሰዎች መታየት ያለበትን ደግሞ በሚታይበት መልኩ እንዲደረግ ማገዙ ላይ ይመስለኛል። ከዚ አንጻርም ወሳኞቹ እኛ ነን። እናም ሆኖ ቀረበ ነገሩ ገፍቶ ስለመጣ ይልቁንም ብሶታቸውን ወደዚህ ጣቢያ ያደረሱት ወገኖች ጥያቄ ጫን በማለቱ ላለማቅረብ አልተቻለም። እስኪ ዝግጅቱን አቅርበውና ታዲያ ለውይይቱ እንመለሳ። መልካም አሎላ ነገሩ እንዲህ ነው። አቶ መልአኩ የሽዳኛ የተባሉ በሚኒሶታ የሴንት ፖል ከተማ አድማጭ ወደ ጣቢያችን ይደውሉና ይህን ይነግሩናል የወሲብ ጥቃት ለተፈጸመባት ለመግለጽ የደወልኩት ኦክቶበር ዘጠኝና አስር ባሉት ቀናቶች ውስጥ ነው። ይህንን ለእናንተ ገልጬ ባየር ላይ አቅርባችሁ ሌሎች ሰዎች ሊማሩበት የሚችሉት ነገር ካለ እኛም ሀሳባችን መግለጽ እንድንችል በዛ መሰረት ነው እንግዲህ የደወልኩት። በነገራችን ላይ የፈረንጆቹ ኦክቶበር ዘጠኝና አስር መስከረም ሀያ ዘጠኝና ሰላሳ ነው። እና ባለቤቶ፣ አቶ መላኩ ይህንኑ በይፋ ለመናገር ፈቃደኛ ናቸው? የወሲብ ጥቃቱን የፈጸሙት ማን ነው? ባለቤቴ ካላልት ሴት ፈቃደኛ ነች። በደሉ የደረሰው በፓስተር ተከስተ ጌትነት በሚባል ፓስተር ነው። ወይዘሮ ሳና ዳዳ ሰላም፣ እርስዎ ነዎት? ያ እኔ ነኝ። ባለቤቶ፣ አቶ መላኩ የሽዳኛ ነው የሚባሉት፣ እሽኛ ጋር ደውለው ነበር፣ ቮይስ ኦፍ አሜሪካ። ባለቤቴ ላይ በደል ተፈጽሟል፣ አንድ የቤተ ክርስቲያን ኃላፊ ወይም ፓስተር ባለቤቴን አማግጧል፣ የመሳሰለ ነገር ነው ክሱ። መጀመሪያ እውነት ነው ወይ ከራስዎ ለማረጋገጥ ነው። የት ነው የተፈጸመው? ሂልተን ሆቴል ሚኔሶታ ከማ ጋር ነው ይሄ የተፈጸመው። ወይዘሮ ሳና ፓስተር እና ወይም ዘማሪ ተከስተ ጌትነት። አሁን ከፓስተር ተከስተ ጌትነት መስማት ይኖርብናል። ምን ይላሉ? ይህን የቀረበቦትን ክስ ያምናሉ ወይስ ያስተባብላሉ ለማለት በመጀመሪያዎቹ ሁለት ቀናት ስደውል አንስተውልኝ ተነጋግረናል። ከዚያ በኋላ ደጋግሜ ስደውል ጠፉብኝ። ከወዳጆቻቸው ስሰማ በራዲዮ መቅረብና ድምጻቸውን ማሰማት እንደማይፈልጉ ተረዳሁ። ይሁንና በሁለት ቀን ውይይታችን ያሉኝን በትክክል መዝግቤዋለሁ። በአሁኑ ሰዓት ከአገልግሎት ርቄ ራሴን እያስታመምኩ ነኝ። ለሆነው ነገር ሁሉ አቶ መላኩን ይቅርታ መጠየቅ እፈልጋለሁ። በተወሰኑ ሁኔታዎች ራሴን መክታት ነበረብኝና ያ ባለመሆኑ በአንደኛ ደረጃ እግዚአብሔርን በድለናል። ቀጥሎም አቶ መላኩን ጥፋት ጥፋት ነውና እኔ ጥፋቱን እቀበላለሁ፣ ይቅርታም ልጠይቀው እፈልጋለሁ ነው ያሉኝ ፓስተር ተከስተ። ጉዳዩ ሽማግሌዎች ገብተውበት በእርቅና በይቅርታ ቢያልቅ እንደሚፈልጉ አበክረው ነግረውኛል። እስቲ ከወይዘሮ ሆሳና ጋር እንቀጥል። እንዴት ተጀምሮ እንዴት እዚህ ደረጃ ተደረሰ? ወይዘሮ ሆሳና፣ ኮንፍራንስ ሲመጣ ባለቤቱም ደግሞ የምስራች የሰፈሬ ልጅ ነበረች። ከዛ ተዋወቅን። ሰላምታ እንዲያደርስልኝ ነግሬው ፎቶ ተነስተን እሷን ቁጥር ስጠኝ ስለው አይ የኔንም ቁጥሩ ሰጪ ደውልኝ ብሎ ቁጥሩም ሰጠኝ። ተለያየን። የዛ ቀን ምንም የሆነ የለም ምንም የለም። በዚሁ ተለያያችሁ? ተለያየ ነው ከዚያ ፓስተር ተከስተ ከአዲስ አበባ ከመጡ አንድ ፓስተር ጋር ወይዘሮ ሳአና ወዳሉበት ስቴት ለአገልግሎት ሄደው እንደገና ይገናኛሉ። ሁለቱን አገልጋዮች ምሳ ለመጋበዝ አቅጄ፣ እንግዳው ፓስተር ስላልቻሉ ፓስተር ተከስተን ብቻ ይዤው ወጣሁ ብለውኛል። ግብዣው ሆቴል ውስጥ ነው። ቤት ለምን አልጋበዟቸውም? ባለቤት ያልተመቸውም ነበር። ትምህርት ቤት ላይ ነበረ? ባለቤቱ ሆቴል እንደሚጋብዙ ያውቃሉ? ያውቃሉ። የት ሆቴል? ኦሊቭ ጋርደን ነው ታይታችሁ። ታዲያ ሬስቶራንት የጣሊያን ምግብ አላችሁ። ሁለታችሁ ብቻ ናችሁ? አዎ። ሄዳችሁ በላችሁ? አዎ። ምን በላችሁ? ስታስፈታ ምናምን የጣሊያን ምግብ እሺ መልካም እንደ ለጨዋታው ያህል ነው እ ከዛ በቃ ወጥተን እየሄድን እያለን በቃ ነገሮቹ ተቀየሩ ማለት ነው ይሄ ከመንፈሳዊ በደንብ ከምናወራው እንትን ወደ እኔ አትራክሽን እንዳለው ተቀየረ ከዛ ከወጣ ማታ ጀምሮ በቃ ይደውል ነበር ነገሩ ያው ተቀየረ ያወራል ይጽፋል ቴክስት ያደርጋል የቆንጆ ይላል እሶ ያነሳሉ ስልኩን አነሳለሁ ምን ምን ታወሩ ነበር ያው በደንብ አላስታውስም ግን ከመንፈሳዊ ነገር የለቀቀ ወሬ ነው የምን ሚኔሶታው አገልግሎት አለቀ። ፓስተር ተከስተም ወደ ዋሽንግተን መመለስ ነበረባቸው፣ ግን ስልክ መደዋወላቸው ቴክስት መለዋወጣቸው ቀጥሏል። ከወር ገደማ ቆይታ በኋላ ፓስተር ተከስተ ኦክቶበር ዘጠኝ ወይንም መስከረም ሀያ ዘጠኝ ወደ ሚኔሶታ ተመልሰው ሄዱ። ያኔ ለቤተ ክርስቲያን ወይንም ለመንፈሳዊ አገልግሎት አልነበረም አመጣጡ ብለዋል ወይዘሮ ሳና። እናም ፓስተር ተከስተ በተከፈለላቸው አውሮፕላን ተሳፍረው ሚኔሶታ ደረሱ። የተያዘላቸው ሂልተን ሆቴል ገቡ። ወይዘሮ ሳናም ከምሽቱ አንድ ሰዓት ገደማ ሲሆን ወደዚያው ሄድኩ ብለውኛል። እንደሚመጣ ያውቃሉ። ያው ሰዓቱን ነገሩት፣ ሄዱ። እርስዎ ሆቴል ለምን ሄዱ? ያው እንዳልኩ በቃ ስለ ቢዝነስም እናወራለን አለ። ያው እንደዚህም ሪሌሽንሽፕ ስለጀመረን ያው አብሬ ሄድኩኝ ማለት ነው። እንደዚሁ እየተጫወት እናወራለን አለ። ራት ልንበላ ሄድን። በቃ ራት በኋላ መጠጥ ምናምን ጠጣለች። ማስያ ሻምፓኝ ምናምን ጠጥ አለ ሲል ቆይ የሚሄድ እንግዛ አንድ ሳሚ የሚባል ጓደኛ አለሁ ሳሜል ተስፋ ዘማሪ ያለ አንድ እሱ ልጠጣ የሚፈልገው መጠጥ አለ። መጀመሪያ ያው ከእኔ ጋር ስላለው ሪሌሽንሽፕ አንዴት ጋር እንደዚህ ሊሄድ ነው ምናም ብዬ ስለ አንድ እንኳን እኔ እና እግዚአብሔርም ደስ ይለዋል አንተ እንዲህ ሬሽ ካለኛል አለ እንዴት ምናምን ስለው አይ ያው ከሚስቴ ጋር ያለኝን ነገር ስለሚያውቅ አለ እና እ እንዲያሳየን መጠጥ አለ እስኪ ቆይ ልየው ምናምን አለ እና ያው ገዝቶ በቃ እራት ከበላን በኋላ ይዞ ነው የሚገባ ማለት ነው እንደ ምን መጠጥ ነው ያቁሳል በኋላ ነው ወይም አውቀው ጠዋት ከጠንካራ መጠጥ ይዘን ገባን ማለት ነው ለእርስዎ ሻምፓኝ ተገዛ ወይስ ያንን ያ ገዝቷል ሻምፓኝ ነው ይጠጣልኩ ገዛለሁት ይዛችሁ ገባችሁ ሆቴል ሆቴል ውስጥ እንደገባ ገባ፣ መጠጦችም እንደረደረ እና መጠጦች ይችላ ነሳ። መጀመሪያ ለእኔ ሻምፓኝን ሰጠኝ፣ ከዛ ለራሱ ቮድካውን ቀጥቶ መጠጣት አልጀመረ ማለት ነው። ከዛ እሱን ተረጣ በኋላ ያንን ፎቶውን ጓደኛው ለሳሚ ላከለት የመጠጡ አዎ፣ ደግሞ ጡቴን ፒክቸር ነገር እንደዚህ ከፍለፊ ብድግ አደረገና አሁንም ላከለት። ልክ እነገባል ጡትን ነው ተገላልጠው ነበር እንዴ እንደዚህ የለበስኩት ልብስ እንትን ስላለ ሪላክስ የሚያደርግ ልብስ እንደዚህ ለበስ ጎንበስ የከና እንትን ስል አነሳኝና ላክ ቴክስት አደረገለት። ዛ ወዲያ መልሶ ይሄማ ማ ለብቻህ ትችለው ማለኝ፣ አጋዥ ያስፈልግሃል። ጡቴን ፎቶ አንስቶ ከላከለት በኋላ በቃ ሁኔታው ተቀየረ በቃ ቀደም ሲል ዘማሪ ሳሙኤልን አንስተው ነበር። ወይዘሮ ሳና በአስር ተከስተ ቴክስት ያደረጉለት ጓደኛቸው ማለት ነው። ከሳሚ ጋር ተነጋገሩ ታዲያ ምን እስተባባሉ አንቺ ያናግሪ ብሎ ወዲያው ሰጠኝ ማለት ነው። እኔም ለኒውር እመጣለሁ ምናምን ና አብረን መቃን መገናኘት እንችላለን እያለ ወሬ ማውራት ጀመረ ሶስታችን ሆነን አብረን እኔ አላወቅኩኝም። እንዲያውም በቃ ለኒውር እናንተ ሀገር እመጣለሁኝ ስላገለግል ኦልሬዲ ሆቴል ይዣለሁ፣ ፕሌንም ቆርጬ አለሁኝ ፓስተር ተከስተህ ቤትነትም እሱም ይመጣል እናንተ ቸርች ሌላ ፓስተር እንድሪያስ ቸርች ሊያገለግል ይሄኛው ደግሞ ፓስተር ስለሽ እናገለግል እንመጣለን ተናኘም ብሎ እዚያው ላይ ይመጡ ከእኔ ጋር ለሁለት እንትን ሊወጡ ሀሳብ እንዳላቸው ሴታፕ ምናምን ማረግ ጀመሩ ማለት ነው። ከዛ በኋላ በቃ ሁኔታ በጣም ተቀየረብኝ። በቃ ያው ደነገጥኩኝ ስለተጠራጠርኩኝ በቃ መሄድ አለብኝ ብዬ ጥያቄ አቅበር አቅረ ወይዘሮ ሳና ጥርጥር የጀመሩት ያኔ ነበር እንዴ? ጥርጥር የጀመሩት ስትል ተጠራጠርኩና ልሂድ ነው አሉ ሲሉኝ ኦ ጥርጥር የጀመርኩት ስል ከኔ ጋር ሳይሆን ኖርማል ጡ ጭቅላቱ ልክ አልመስለኝ፣ ይቅርታ ትክክል እንደማያስብ በዛ ወቅት እንደተለወጠ፣ እርስዎን በፍቅር በስጋ ፍትወት እንደፈለገወት ለማወቅ በጣም ዘግይተዋል። ይሆናል። ለዚሁ ዓላማ ለዚሁ ዓላማ ታዋቂ። አይ ይሄንንማ እኮ በደንብ ነው እንጂ፣ እሱማ አውቃለሁ፣ እያወቅሁት። ልክ ነው፣ ትክክል ነው ያልከው። ሻምፔኝ ይጠጣሉ፣ ይፈቀዳል? በቤተ ክርስቲያን ይቅርታል፣ አይፈቀድም። እሺ፣ ለሂዳልኩት ይሄን ጊዜ በቃ አስገድዶ እንደተኛ አደረ። ተኛ ማለት። ወይዘሮ ውሳና ከዚህ ፈተና ለመውጣት ለማምለጥ በእርግጥ ከልባቸው ፈልገው ነበር። ምን ያደረጉት ጥረት አለ? ያው በሩ ጋር ነው የቆመው፣ ወደ ስልኩን ያያል። በበሩና በስልክ መካከል ነው የቆመው። ያው በቃ ከዚህ በላይ ብዙ ባልሄድ ደስ ይለኛል። ታዲያ ግን አለ ግዴታ፣ ፍላጎቴ ለማስገደል በጣም የሚያስፈራ ሁኔታ ነበር። ማየው አነጋገሩ ምኑ፣ ያ በጣም አድርጌ ሪስፔክት አድርጌ እንደ ኢንጅል የምታየው አይነት ሰው የነበረ ይህ የተለወጠ ነገር ነው በቃ ይማየ አንድ ሰው አሁን የለም። ይሄ የአንቺን ፍላጎት ነበር ቢሎት ምን ይላሉ? የኔ ፍላጎት አይደለም፣ በህግም ላይ የተያዘ ነገር ነው። የመጮህም ሁሉም ነገር በህግ ላይ ያለ ነገር ነበር። ህግ ላይ ያለ አልገባኝም ነገር ወይ በኋላ በህግ ላይ ይሄንን ሪፖርት አድርግ ያለኝ ይሄቼ ማለት ነው። ጮሆ ነበር እንዴ? እንደ እሱ ነገር ለእንትን ለማለት ፈልጌ ነበርና ያው ከሱ ምለ እኔ ያን ጊዜ በደንብ አላቀው እሱ ራሱ ነገር ቢመጡት ኖሮ ምናምን እያለ በሚቀጥለው ቀን ይሄ የመጀመሪያ ቀን ነው አይደለም። ይሄ የመጀመሪያ ቀን ሁለተኛ ቀንም ነበራቸው። የመጀመሪያ ቀን ከልቦ ከሱ ለማምለጥ ከዚህ ፈተና ለመውጣት ፈልጌ ነበር ብለውኛል። ይሄም ሆኖ ግን ሁለተኛ ቀን ደግሞ ሄደው አደሩ። አ በቃ ከዛ ወዲህ ያው ባለቤትሽ ነገር አለሁን ዳርሽ ያልቃል፣ ፎቶም አለኝ አንስቼሻለሁኝ፣ እንዲህ ያደርጋለሁ፣ በዚህ ያደርጋለሁ፣ በቃ ከእንግዲህ ወዲህ ከኔ አታመልስም፣ ብዙ የሚለው ነገሮች ነበሩ እያለ በእንደሱ ነው። ዓርብ ዕለት የተገናኘ ነው ድጋሜ ሊሄዱና አብረው ሊያድሩ የፈለጉት ፎቶግራፍ አስንቼሻለሁ፣ አጋልጥሻለሁ፣ ለባልሽ እነግራለሁ ምናምን ስላለ ነው ስላለ ነው፣ በቃ እንደሱ ነው። ነገሩን በሽምግልና ለመመልከት አቶ መልአኩና ወይዘሮ ሳናን ጨምሮ ከፓስተር ተከስተን በኩል ሰዎች ተመድበው የቴሌኮንፈረንስ ማለትም የስልክ ውይይት ተጀምሮ ነበር። በአጭሩ ከሸፈ እና አቶ መልአኩ ሸምጋዮቹ በሀቅ አልዳኙንም ነው የሚሉት። ሽምግልናው ምን ጎደለው? አቶ መልአኩ እስቴ ወደ እርስዎ ልምጣ። ይህን ነገር አደባባይ በማውጣትስ የምትጠቀሙት ነገር ይኖራል። እዚህ ሀገር ያወቅኩት እንደመጣሁት አንዱን የቤተ ክርስቲያን መሪ ሌላው አያሰውም ወይም ደግሞ ሁሉንም አቀፍ የሆነ ሊደርሽብ የለም። ስለዚህ በቤተ ክርስቲያን በኩል መፍትሄ ለማምጣት በጣም ያስቸግራል። በእርግጥ ፓስተር ተከስተ ተጠይቆ ፓስተር ሙልጌታ እንደዚሁም ፓስተር ታዬና ሌሎች በተገኙበት ተጠይቆ የወሲብ ግንኙነት እንደፈጸሙ፣ አስካሪ መጠጥ እንዳጠጣት፣ እንደጠጣሱም ራሱ ለእነዚህ ሰዎች ተናግሯል፣ አምኗል፣ ይቅርታም ጠይቋል። የእኔ ጥያቄ የነበረው ነገር ምን ነበር ሁሉንም እውነት ንገረኝና ወደ ይቅርታ እንላል የሚል ጥያቄ ነበር ተስፋ ሚካኤል የሚባል ዘማሪ የሚጠጡትን መጠጥ ፎቶ አንስቶ ይለዋወጡ ነበር። ማለት በድምፅም አናግረዋለች። ሳሚን፣ እኔም እመጣለሁኝ በዘመን መለወጫ፣ ፓስተር ተከስተም ይመጣል፣ ስንገናኝ አብረን ሶስታችንም አንድ ላይ መደሰት እንችላለን ብሎ አናግሯታል። ይሄም ነገር እውነት ወጥቶ ያኛውም ወደዚህ ወደ ንስሐ የሚመጣበትን ሁኔታ በጣም አጥብቄ ይፈልግ ነበር። ግን ይቅርታ እንዲፈጸም ደግሞ የምፈልገው እኔ ሁሉንም እውነት መናገር ሲችል ነበር። ያንን ማድረግ አልቻለም እና ይሄ አገልግሎት ነገር አገልግሎት ሰው ካወቀብን ብለው ለአገልግሎታቸው በዙ የሚጨነቁት ነገር ስላለ የእኛ ቤት መፍረሱ የእኛ የልጆቻችን በዚህ አደጋ ላይ መውደቅ እንደ ቀላል ነገር መታየቱ ትንሽ ያሳዘነኝ እና በዚህ ነገር ከሆነ ምናልባት እንደውም ይሄ እግዚአብሔር ራሱ ያወጣው ነገር ነው፣ የገለጠው ነገር ነው። እኔ መደበቅም አያስፈልገኝም። ይሄ ነገር ተደጋጋሚ ነገር ከሆነ ምናልባት ይሄ በሚዲያ መቅረቡ ለውይይት ሁኔታዎችን አመች ለቤተክርስቲያን ችግር ለችግሩ መንስኤ ለማፈላለግ ጥሩ አይነተኛ ምክንያት ሊሆን ይችላል እና ቤተ ክርስቲያንን ሊጠቅም ይችላል የሚል እምነትም ስላደረብኝ ወደ እናንተ መትቼ ሌሎችም እንዲማሩበት ሳይፈለኩኝ ወደ እናንተ መምጣትን ለእናንተ መግለጽ አለው። ለመሆኑ የየአብያተ ክርስቲያናቱ መሪዎች ወይም ፓስተሮች ምን ይላሉ? ሽምግልናውንስ እንዴት ነበር ያካሄዱት? ፓስተር ተከስተ ከሚያገለግሉበት ቤተ ክርስቲያን በኩል ፓስተር መስፍን ጉዳዩን ከየአቅጣጫው መርምረን ለጊዜው ከአገልግሎት አግደነዋል፣ ሌላ ቦታም አገልግሎት እንዳይቀበል ነግረናል። እኛም ነገሩን ለቤተ ክርስቲያን ለምዕመናን ይፋ አድርገናል ብለው፣ ግን ፕሮግራሙ ባይቀርብስ የሚል ጥያቄም አንስተውብኛል። ከዚያም ሽማግሌዎቹን ፓስተር ሙልጌታ አባተን የቤተ ክርስቲያኑ ሽማግሌ ናቸው የተባሉትን አቶ ምስጋናን በእና አቶ መላኩ በኩል ደግሞ ፓስተር ታዬ ጠይቄያለሁ። ሁሉም ፕሮግራሙን ባታቀርበው ከማለት ያለፈ በጉዳዩ ላይ ለመናገር ፈቃደኞች አለመሆናቸውን የገለጡልኝ በሰሜን አሜሪካ የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋዮች ኅብረት ዲሬክተር ወይም ሰብሳቢ የሆኑትን ፓስተር ግዛው ደርሰህንም አነጋግሬ ያለው መልሳቸው ተመሳሳይ ነው። እንግዲህ ይህን ይመስላል። አሎላ ፕሮግራሙን ለማቅረብ ስዘጋጅ ግን የተለያየ የስልክ ጥሪ ለምን ይቀርባል ነው። አንድ ሰው ላይ አነጣጥረን የዛን ሰው ሰብእና ለማለት አይደለም። ይህን ነገር አስተማሪነቱን ነው የምናየው። እሱ ይመስለኛል ይህም ጋር ለአድማጭም ሆነ በጉዳዩ ላሉ ሰዎች መታየት ያለበት ሲጀመር። እንዲህ ያለው ነገር ባይወደድ አይገርመኝም። ጉዳዩ የሚመለከታቸውም ያዩ የታዘቡትም እንደማይወዱት እኛም እንደ ግለሰብ በዛ ስሜት ልናየው እንችላለን። ነገር ግን የዜና ጉዳይ ሆኖ የመነጋገሪያ ሆኖ ሲቀርብ ለመገናኛ ብዙሀን ከቀረበ በኋላ እኛም ራሱ የአሰራር መንገዱን እንከተላለን እንጂ የግል ፈቃዳችን እዚህ ቦታ ድርሻ አይኖርም። ባለታሪኮቹ ባለጉዳዮቹ፣ ይሄ ደረሰብን ብለው ያነሷቸው ከዚያ በላይ መሆኑ ነው። ትምህርታዊ የሚያደርገው ከውድቀትም መማር የሚቻልበትን ነገር ያመጣው ይሆናል። እንግዶቻችን ያነሱታል። ነጥቡን እዚህ ላይ አንድ ነው መጥቀስ ስንፈልገው ዘማሪ ውሳኔ የሚል ወይዘሮ ውሳኔ ያነሳሉት እኔ ሴትየዋ የሚሉትን ነገር ሁሉ አላልኩም ስለነገረኝ እግዚአብሔር ይባርኮ ብዬ ነግሬያቸዋለሁ በስልክ ይሄንንም፣ ግን ላንተ ነው የምነግርህ እንጂ አየር ላይ ድምጽ እንዲወጣ አይደለም ብሎኛል። እንደው ስሙን ስለተጠቀሰ እዚህ ነገር ውስጥ ምንም የለሁበትም የሚል መልስ ነው በደፈናው የሰጠኝ። ይሄንን መጥቀስ ስላለብኝ ነው።